የአማራ ብሔራዊ ንቅናቄ ሶስተኛ መደበኛ ጉባኤውን በማካሄድ በለጠ ሞላ ዶክተርን የፓርቲው ሊቀመንበር አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ ሰይሟል። ድርጅቱ መጋቢት 28 ቀን 2017 ዓ ም በአዲስ አበባ ሶስተኛ ድርጅታዊ ጉባኤውን ያካሄድ ሲሆን ልዩ ልዩ ውሳኔዎችንም አሳልፏል። ጉባኤውን በንግግር የከፈቱት የአብን ሊቀመንበር በለጠ ሞላ ዶክተር ድርጅቱ ከመስረታው ጀምሮ ያጋጠሙትን ተግዳሮቶች፣ የተደረጉ ትግሎችንና የተገኙ ድሎችን አውስተዋል። ሊቀመንበሩ ድርጅታቸው የአማራ ሕዝብን መዋቅራዊ ጥያቄዎች አንግቦ የፈጠረውን ንቅናቄ እንደታላቅ ስኬት ሲያነሱ ከውጭና ከውስጥ የገጠሟቸው ፈተናዎችንም ዘርዝረዋል። ዶክተር በለጠ በንግግራቸው ከጠቀሷቸው ችግሮች ዋነኛው የሰኔ 15 2011 ዓ.ም ክስተት ሲሆን በአማራ ሕዝብ የትግል አንድነት ላይ ጥቁር ነጥብ የጣለ ነው ብለውታለን። ከውስጥ በኩልም አመራሩና አባሉ በመደማመጥና በመከባበር ላይ የተመሰረተ ግንኙነት ባለማዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። አያይዘውም ለጉባኤተኛውና ለመላው የአማራ ልሄቅ ካለፉት ችግሮች በመማር በሀሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ በመከባበርና መደማመጥ ይኖርብናል የሚል መልእክት አጽንቶ ሰጥተውም አስተላልፈዋል። የክልሉ ሕዝብ እየደረሰበት ያለውን መከራ ለማስቆም መንግስት ይሁን የታጠቁ ወንድሞቻችን ለግጭቱ ፖለቲካዊ መፍትሄ መስጠት በጠረጴዛ ዙሪያ ተቀምጠው መነጋገር አለባቸው ሲሉም የሰላም ጥሪ አቅርበዋል። ጉባኤው የድርጅቱን ሪፖርት አዳምጦ ያጸደቀ ሲሆን በመቀጠልም ለቀጣይ ጊዜ የድርጅቱን የቁጥጥር ኮሚሽን እንዲመሩ አያሌው ታለማን ዶክተር በሰብሳቢነት በመሰየም ለምክትል ሰብሳቢና ለአባላት ሹመት ሰጥቶ የድርጅቱን አርባ ተቋሚና አምስት ተለዋጭ የማዕከላዊ ኮሚቴ አባላትን እንዳጸደቀ ተሰምቷል። ይህ እንዳለ የአብን አባልና የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ በግል ማህበራዊ ሚዲያዎቸው እንዲህ ብለዋል። ሰቆቃ አብን የአማራ ህዝብ ንቅናቄ አብን የአማራ የቁርጥ ቀን ልጆች በሆኑ በ10 ሺዎች አባላት ተመስርቶ በሚሊዮኖች የሚቆጠሩ አባላቶችና ደጋፊዎችን ማብራት የቻለ ሲሆን፣ በጣም በአጭር ጊዜ ውስጥ በውስጥና በመላ አማራ በሀገሪቱ በተለያዩ አካባቢዎች መዋቅሩን በመዘርጋትና የህዝባዊ ስብሰባዎችን በማካሄድ አማራውን ያነቃና ያደራጀ፣ በዚህም በአማራ ህዝብ ዘንድ ከፍተኛ ተቀባይነት ያገኘ አብሪ ኮከብ ንቅናቄ ነበር። በርካታ የንቅናቄው መሪዎች በማህበረሰባቸውና በመላው የአማራ ህዝብ ዘንድ ከፍተኛ ፍቅርና አክብሮትን የተጎናጸፉበት እድልም የፈጠረ ድርጅት ነበር። አብን የአማራ ህዝብ መብቶች፣ ፍላጎቶችና ጥቅሞች እንዲከበሩ የአማራ ህዝብ ጥያቄዎችን በመቅረጽና በመተንተን ምልአተ ህዝቡን በማስተማር ሰፊ የማንቃትና የማደራጀት ስራ በመስራት እንዲሁም ከፍተኛ የአድቮኬሲ እና የዲፕሎማሲ ስራ በመስራት በአማራ ህዝብ ጥያቄ ላይ ዲማንዲንግ ማህበረሰብ እንዲፈጥርና በአማራ ጠል ኃይሎች የተደረተውን የሐሰት ጸረ አማራ ትርት እንዲበተን ያደረገ ንቅናቄ ነው። አማራው ከሌሎች ኢትዮጵያውያን ወንድምህቶቹ ጋር በጠረጴዛ ዙሪያ የሰለጠነ ድርድር በማድረግ በሰጥቶ መቀበል መርሃት መርቶ በኢትዮጵያ ውስጥ አማራውን እኩል ተሳታፊና ተጠቃሚ የሚያደርግ አዲስ ማህበራዊ ውል፣ ፍትሃዊ የመንግስት ስርዓትና ስሪት እንዲከተል የታገለ የአማራ ህዝብ ከሌሎች ወገኖች ጋር በመሆን አገር የመሰረተ ነጻነቷን፣ ዳር ድንበሯን አስከብሮ የኖረ ህዝብ መሆኑን ተረድቶ አንገቱን ቀና እንዲያደርግ ከፍተኛ የማንቃትና የማስተማር እንዲሁም የመቀስቀስ ስራን ሰርቷል። ምንም እንኳን በወቅቱ የነበሩ አመራሮች ከብልጽግና ፓርቲ ጋር በነበራቸው የስልጣን ዳረጎት መግባቢያ አንደርስታንዲንግ መሰረት ምርጫ 2013 በተጠናና በተቀናጀ መንገድ የአብን እጩ ተወዳዳሪዎች ምርጫውን እንዳያሸንፉና ያሸነፉባቸው አካባቢዎች በግልጽ ውጤታቸው መገልበጡን በመረጃ ተሰንዶ ቢቀርብላቸውም፣ ከፍተኛ አመራሮች ለቦርዱም ሆነ ለፍርድ ቤት የረባ አቤቱታና ክስ ሳያቀርቡ ተድበስብሶ እንዲታለፍና በአምስት ወንበር ብቻ እንዲወሰን ሸፍጥ በተፈጸመበት ቅሉ አምስት የፌዴራል ይሆናል እንዲሁም 13 የአማራ ክልል ምክር ቤት ወንበሮችን በመያዝ በፌዴራል ፓርላማም ሆነ በአማራ ክልል ምክር ቤት ከገዢ ፓርቲ ቀጥሎ ብዙ መቀመጫዎችን ያሸነፈ ዋነኛ ተቃዋሚ ሆኖ መቀጠሉ የሚታወቅ ነው። ምርጫ 2013ን ተከትሎ የስልጣን ዳረጎት የተሰጣቸው የንቅናቄው አመራሮች የፓርቲው ምልአተ ጉባኤ ስራ አስፈጻሚ የብሔራዊ ምክር ቤቱ ሆነ ጠቅላላ ጉባኤው ሳይመክርበትና ሳይወስን በጓሮ በኩል በየተራ እየሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት ማስረከባቸው የቅርብ ጊዜ ትውስታችን ነው። የንቅናቄው ብሔራዊ ምክር ቤትም ጉዳዩን ከመረመረ በኋላ ንቅናቄያችን ሳይወሰን ስልጣን ከተቀበላችሁ ያላችሁ አማራጭ የተቀበላችሁን የመንግስት ኃላፊነት ይዛችሁ ቀጥሉ፣ የፓርቲውን ኃላፊነት ግን ከፍተኛ ጊዜ ጉልበትና ትኩረት የሚጠይቅ ስለሆነ የንቅናቄው ስራ ደርባችሁ ማከናወን የፓርቲውን ስራ ስለሚጎዳና የንቅናቄውን ኃላፊነት በሙሉ ጊዜያቸው ለሚሰሩ አዳዲስ አመራሮች አስረክቡና በብሔራዊ ምክር ቤት አባልነት ቀጥሉ፣ ወይ ደግሞ የመንግስት ስልጣን ለቃችሁ በፓርቲ ኃላፊነት ቀጥሉ የሚል አማራጭ በብሔራዊ ምክር ቤቱ ቢቀርብላቸውም አሻፈረም ብለው የፓርቲውን ስራ እንዲዳከም በህዝባችን ዘንድ የነበረው ቅቡልነት እንዲወርድና ፓርቲው በምርጫ ቦርድ አዲስ አዋጅ ቁጥር 1062 2011 ዓመተ ምህረት መሰረት የሚጠበቅበትን ጉባኤ እንዳያደርግ እግር ወርች ተጠፍሮ አምስት ዓመታትን እንዲያሳልፍ አድርገውታል። የካቲት 12 ቀን 2012 ዓመተ ምህረት በተካሄደው ሁለተኛ ጠቅላላ ጉባኤ 2014 ዓ.ም በባህር ዳር ጉባኤ ለማካሄድ ተሞክሮ ነበር። በዚህ ድርጅት ብሔራዊ ምክር ቤት በቀጣይ ቀን የተሰበሰበው ጠቅላላ ጉባኤም ከፍተኛ አመራሩ ከመንግስት ስልጣናት አንለቅም ስላላችሁ የፓርቲ ስልጣንና ለአዳዲስ አመራሮች አስረክቡ ብሎ ወጥሮ ሲይዛቸው ከፓርቲ ኃላፊነት ከተነሳን ከመንግስት ስልጣናችን የሚያነሱናል በሚል ስጋት፣ እንዲሁም በሚዲያ ስማችን እየተብጠለጠለ ባለበት ጊዜ እንድንለቅ መገደድ የለብንም የሶስት ወር ጊዜ ይሰጠንና በሶስት ወር ውስጥ እንደገና ጉባኤ አድርገን አዲስ አመራር ተካ የሚል ተማጽኖ አቀረቡ። በሌላ በኩል ደግሞ አንዳንድ የጠቅላላ ጉባኤ አባላት ዛሬ ካልወረዳችሁ ሙተን እንገኛለን በማለት በፈጠሩት እሰጣ ገባ ምክንያት ጠቅላላ ጉባኤ በአግባቡ ሳይቋጭ እንዲበተን በማድረግ የአብን ድርጅታዊ ሕልውና ከድጡ ወደ ማጡ እንዲገባ ተደረገ። ሁለቱ ጫፎችን ለማስታረቅና ሶስት ወር ታግሰን የአመራር መተካካት የሚሳካ ከሆነ እንሞክረው በሚል በግሌ እምባ እያነባሁ ጭምር ጉባኤ ላይ ለምኛለሁ። የግል ፍላጎታቻችን እና የተወጠረው ኢጓችን ከህዝባችን ፍላጎት አንጻር ኢምንት መሆኑን ለማስረዳት ያደረግነው ውትወታና ልመና ሰሚ ግን አላገኘም። ምርጫ ቦርድም 2014 ሳይጠናቀቅ የቀረውን የጠቅላላ ጉባኤ እንደገና እንዳካሄድ ያልተጠናቀቀ የአመራር ሪፎርም አጀንዳው ውይይት ተካሂዶበት እንዲቋጭ ቀነ ገደብ አስቀምጦ በትእዛዝ ቢሰጠንም፣ አሁንም ከፍተኛ አመራሩ አብን ለእኛ ካልሆነ ለማንም እንዳይሆን እናደርጋለን፣ ባልበላውም ጭሬ ልበት ነው በሚል እልህ ጠቅላላ ጉባኤውን በድካሜ ማካሄድ ሳይቻል ድርጅታዊ ሕልውናውን እንዲያጣ በርካታ አመራሮችና አባላት ተስፋ ቆርጠው እንዲቀመጡ አለፍ ሲልም ሌሎች አማራጮችን እንዲያማትሩ አድርጓል። ከዚያ እንደገና በተሐሳስ 3 እና ተሐሳስ 10 ቀን 2015 ዓ.ም ተመረተ የብልጽግና ተሿሚና ጠቅላላ ጉባኤ ለማድረግ ዝግጅት መጨረሱን ገልጾ ተሐሳስ 22 እና 23 እንደሚያካሄድ ለምርጫ ቦርድ አሳወቀ። ቦርዱ በቁጥር አ 1162 1882 ታሕሳስ 15 ቀን 2015 ዓ.ም ለንቅናቄው በጻፈው ምላሽ በፓርቲው መተዳደሪያ ደንብ አንቀጽ 12 አንድ መሰረት ብሔራዊ ምክር ቤቱ 45 ቋሚና 13 ተለዋጭ አባላት ያሉት መሆኑን ከቋሚ አባላቱ ከግማሽ በላይ የሆኑት ከተገኙ ምልአተ ጉባኤ እንደሚሟላ፣ ስብሰባዎች የሚያልፉ ከግማሽ በላይ የሚሆኑት የምክር ቤቱ አባላት ሲገኙ መሆኑን የፓርቲው ሕገደንብ አንቀጽ 22 አንድ እስከ 2 መደንገጉን ጠቅሶ ይሁንና የፓርቲውና የምክር ቤቱ ነሐሴ 7 ቀን 2014 በተደረገ በተባለው የፓርቲው ምክር ቤት ስብሰባ ላይ ከተገኙት 22 ተሰብሳቢዎች ውስጥ ስምንቱ ብቻ የብሔራዊ ምክር ቤት አባላት መሆናቸው መሆናቸውን ቦርዱ መረዳቱን ገልጿል። በመሆኑም ታኅሳስ 22 እና 23 ቀን 2015 ዓ.ም ይደረጋል የተባለው ጠቅላላ ጉባኤ እንዳይካሄድ የፓርቲው ብሔራዊ ምክር ቤት ውሳኔ የሰጠውን የምክር ቤቱ ምልአተ ጉባኤ ሳይሟላ መሆኑን ከፓርቲው ከቀረቡት ሰነዶች መረዳቱን ቦርዱ ገልጾልናል። ስለዚህ ከላይ በዝርዝር የተገለጹት የፓርቲው መተዳደሪያ ደንብ ድንጋጌዎች መሰረት ብሔራዊ ምክር ቤቱ ነሐሴ 7 ቀን 2014 ዓ.ም በወሰነው ውሳኔ ይህንን ጠቅላላ ጉባኤ መጥራትና ማካሄድ የሚችልበት የህግ አግባብ የሌለ መሆኑን በአክብሮት ልንገልጽ እንወዳለን ብሎ በጻፈው ደብዳቤ ጉባኤውን ከልክሏል። ከዚህ በኋላ ባሉ ሶስት አመታት ውስጥ ጉባኤ መጥራት ባለመቻሉ የፓርቲ ሁልና እንዲያከትምና በምርጫ ቦርድ ልዩ ችሮታ ካልሆነ በስተቀር በህግ እስካሁን ባይሰረዝም በተግባር ግን የመሰረ ዝጣ እንዲገጥመው ተደርጓል። የኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝብ 2011 በግልጽ እንደተደነገገው አዋጁ በወጣበት አንደኛው ዓላማ ዜጎች በሚመሰርቱት ወይም በአባልነት በሚቀላቀሉት የፓርቲ የሚኖራቸው መብትና ግዴታ እንዲሁም ፓርቲ ህጋዊ ሰውነት የሚያገኝበት ሁኔታና በድርጅት ሲንቀሳቀስ መከተልና ማክበር ያለበትን መሰረታዊ መርሆች መደንገግ አስፈላጊ መሆኑን ይገልጻል። በአዋጁ ጠቅላላ ድንጋጌ አንቀጽ 2 ንዑስ አንቀጽ 13 ውስጥ በግልጽ እንደተመለከተው የፓርቲ ወይም የፖለቲካ ድርጅት ማለት ዜጎች ተደራጅተው የሚመሰርቱት የፖለቲካ ፕሮግራም በማውጣት ሀገር አቀፍ በክልል ወይም በክልል በታች ባለ ደረጃ በምርጫ የፖለቲካ ስልጣን ለመያዝ በዚህ አዋጅ መሰረት ተመዝግቦ የሚንቀሳቀስ ተቋም ነው ይላል።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 የጉባኤ ተሳታፊዎች በተገኙበት እንደገና ጉባኤ አድርገው እንዲመዘገቡና ህጋዊ ሰውነት አግኝተው እንዲንቀሳቀሱ በተጣለባቸው ግዴታ ድጋሚ ምዝገባ መሰረት አብን በምርጫ ቦርድ በተደጋጋሚ መስፈርቱን እንዲያሟላ ቢታዘዝም ሁለተኛ ጉባኤ ካደረገበት ከየካቲት 12 ቀን 2012 ዓመተ ምህረት ጀምሮ ሶስተኛ ጉባኤ ያደረኩበት እስካለበት እስከ ትላንት መጋቢት 28 ቀን 2017 ዓመተ ምህረት ድረስ ለአምስት ዓመታት ካንድ ወር ጊዜ ምንም አይነት በቦርዱ ተቀባይነት ያለው ጉባኤ አላደረገም። በአዲስ አዋጅ መሰረትም ህጋዊ የምዝገባ የምስክር ወረቀት አልተሰጠው። በአዋጅ አንቀጽ 4 ላይ በግልጽ እንደተመለከተው ደግሞ የአንድ ፓርቲ ፖለቲክቲ የህገ ደንቡ ላይ ቢያንስ በሶስት ዓመት አንዴ የፓርቲ ጠቅላላ ጉባኤ መካሄድ ያለበት መሆኑን የሚገልጽ ድንጋጌ መካተት ያለባቸው ሲሆን በዚህ ድንጋጌ መሰረትም አንድ ፓርቲ የምዝገባ የምስክር ወረቀቱ ሳይሰረዝበት ለመቀጠል በሶስት ዓመት አንድ ጊዜ ጠቅላላ ጉባኤ የግድ ማድረግ አለበት። በአዋጁ ምዕራፍ ሰባት ስለ ፓርቲ መሰረዝ ወይም መፍረስ በሚደነግ አንቀጽ 96 ስር ደግሞ የፖለቲካ ፓርቲ ከሚከተሉት ሁኔታዎች አንዱ ምክንያት ከፖለቲካ ፓርቲነት ሊሰረዝ እንደሚችል ተመላክቷል። እነሱም አንደኛ ከፓርቲው መተዳደሪያ ደንብ መሰረት በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅ ሁለተኛ በዚህ አዋጅ መሰረት የፖለቲካ ፓርቲው በዚህ አዋጅና መተዳደሪያ ደንብ መሰረት የአባላት ጠቅላላ ጉባኤ ማካሄድ ከሚገባው ጊዜ በሶስት ወር የዘገየ እንደሆነና ከዚያ በኋላ ቦርዱ በሚሰጥ የጊዜ ገደብ ውስጥ ጉባኤውን ሳያካሄድ የቀረ እንደሆነ ቦርዱ ወስኖ ያፈርሰዋል። ሶስተኛ የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ ይፈርሳል ወይም ይሰረዛል። ስለዚህ ከላይ በቀረቡት የአዋጅ ቁጥር 1162 ህዝባር 2011 ዓ ም ድንጋጌዎች እንዲሁም ከአብን መተዳደሪያ ደንብ ድንጋጌዎች አንጻር ከታየ አይ አብን ከየካቲቱ 12 ቀን 2015 በኋላ የነበረው ተጨማሪ የሶስት ወር ጊዜ ብቻ ሲሆን ከግንቦት 12 ቀን 2015 በኋላ ግን እስካሁን ድረስ ቦርዱ በይፋ ባይሰርዘውም በተግባር ግን ጉባኤ ማካሄድ ባለመቻሉ እንዲፈርስ ይገደዳል ወይም ፈርሷል ማለት ነው። የሶስት ዓመት ከሶስት ወርም ጊዜ አልፎ አንድ አመት ከአስር ወር ተጨማሪ በጠቅላላ አምስት ዓመት ከአንድ ወር በቦርዱ ተቀባይነት ያገኘ ጉባኤ ሲያካሄድ የቆየን ፓርቲ ቦርዱ ሳይሰርዘው የቀረው በአራት ምክንያቶች ሊሆን ይችላል ብሎ ግምት መውሰድ ይቻላል። አንደኛ በገዢ ፓርቲ ብልጽግና ትዕዛዝ ለቀጣዩ የተወሰኑ አመራሮች ባጃቢነት እንዲሳተፍ ተፈልጎ ከሆነ ሁለተኛ የአብን ተመራጮች በፓርላማ ውስጥ ከገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለው በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ እንደሚጠራው ዋነኛ ተቃዋሚ ፓርቲ የሚባለው ፓርቲ መሰረዙ ቦርዱ የሕዝብ ግንኙነት ጉዳትና ጫና ያመጣብኛል ብሎ አስቦ ሊሆን ከቻለ። ሶስተኛ፣ አመራሩ በሂደት ልዩነቶች አጥብቦ ችግሩን ፈቶ መቀጠል ከቻለ በሚል የዋህነትም ይሆን ይችላል። አራተኛ የቦርዱ ተቃዋሚ የማስፈጸም አቅም ማነስ ወይም በትኩረትና ክትትል ማነስ ምክንያትም ሊሆን ይችላል። ማጠቃለያ አብን በምርጫ ቦርድ በሕግ ባይሰረዝ እንኳን በተግባር ግን ጉባኤ እንዳካሄድ ተደርጓል። ሰቆቃ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚዎች እንጂ አትላንትና አካሄድኩት ያሉትን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤት ወይም ማዕከላዊ ኮሚቴ ውሳኔ ያሳለፈበት ጉባኤ ያዘጋጀ ያልሰየሙበት ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍ በአግባቡ ስብሰባ ያልተጠራበት በአብዛኛው የትላንቱ ጉባኤ ተሳታፊዎች በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶ ማሰር ተራድቻለሁ። የፓርቲው አባል መሆን አለመሆናቸውን ግን ከጥርጣሬ በጸዳ መንገድ ማረጋገጥ አልቻልኩም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር ፓርቲው ህልውናው እንደሌለ የሚቆጠር የጥቂት አመራሮች የስልጣንና የጥቅማጥቅም በተደጋጋሚ እንድለው ከምግብ ዋስትና ማረጋገጫነት ሴፍቲ ኔት ፓኬጅ የዘለለ ፋይዳ የሌለው ድርጅት እንደሆነ በተጠና መንገድ ተደርጓል። ብዙ ጊዜ በከፈልንበት ብዙ ዋጋ ባደረግንበት ፓርቲያችን ላይ እንደዚህ ያለ የመረረ ግምገማ ለማሳለፍ ያስገደደኝ ጉዳይ አብን መስራት የሚችለውን በወቅቱ በአጭር ጊዜ የሰራና በጥቂት የከፍተኛ አመራሩ ስህተቶች የፖለቲካ ገበያውን ፖለቲካል ከረንሲ እንዲያጣ የተደረገ ከዚያ በኋላ ከመኖሩ ይልቅ ባለመኖሩ የአማራን ህዝብ የሚጠቅም ፓርቲ ነው ስለማምን ነው። የአማራን ህዝብ አይጠቅም እንኳን የማይጎዳ ቢሆን ኖሮ የተሾሙት አመራሮች እንጀራ በልተው ቢያድሩ በግሌ ችግር የለብኝም። የፖለቲካ ምህዳሮ ሲፋቅ የአማራ ህዝብ ከዚያም ባለፈ መላው ኢትዮጵያውያን ታግሎ ማታግሎ የሚችል ድርጅት መመስረት እንደሚቻል ማንቃት፣ ማስተማር፣ ግራስ ሮት ኦርጋናይዘር ፖለቲካን ስቴትመንት ሺፕ አድቮኬሲና ዲፕሎማሲ የተማርንበት ስለሆነ አንድ ቀን ቫይብሬት የሆነ ድርጅት መመስረታችን አይቀርም። ዛሬ በእርግጥ ፖለቲካው የጠመንጃ አፈሙዝ የሆነበት አገር የፓርቲ ፖለቲካ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነው። ዘለዓለማዊ ክብርና ሞገስ በአብን ውስጥ በተለያየ ደረጃ ተሳትፋችሁ ውድ ዋጋ ከፈላችሁ ጓዶቻችን፣ ሲሉ መልእክት አስተላልፈዋል። በዶክተር ደሳለኝ መልእክት ደስተኛ ያልሆኑት አሁን ላይ ሊቀመንበር ሆኖ የተሾሙት ዶክተር በለጠ ሞላ በግላቸው ማህበራዊ ሚዲያ ላይ ምላሽ ሰጥተዋል። ምላሻቸውም እንዲህ ይነበባል። ሁሌ ጩኸት ግን የምር አይሰለችም የጤንነትስ ነው ትላንትና አክብሮ ሊቀመንበር ያደረገህ ንቅናቄ ላይ ይህን ነውረኛ ጽሁፍ በመጻፍህ የምር ሊጸጽትህና ልታፍር ነው የሚገባ በእርግጥ በአንተ ምስኪን የፊት ገጽታና አሳሳች አንደበት ጀርባ የተደበቀ ማንነትህን ለሌላ ሰው ግልጽ ለማድረግ እጅግ ከባድ ታስክ መሆኑን እናውቃለን ብዙ ወከባ፣ ፍረጃ፣ እርግማን፣ አፍራሽ ተልዕኮን ተቋቁመን ለፈተና ሳንበረከክ የምንወደውን ትላንት እርሶ ጭምር ያሰባሰብንበትን ተቋማችን አብን አስቀጥለን እንጂ በትነነው የመሄድ ታሪክ ድኩማኖች አይደለንም። ይህን ምስኪን ፊት ፊትና ድምፅ ብዙ አሳፋሪ ነውርን ጋርዶ ዘልቋል ሲሉ ምላሽ ሰጥተዋል።